ሰላሙ አለይኩም አልሐምዱሊላህ ሰላም ሰላም ቤተሰቦቻችን በያላችሁ በሰላማችሁ ያብዛልን። ዛሬ እንግዲህ ድኚች ሰርተናል። ከጓደኞቻችን ከፈታ እያልን ነው። ትንሽ ወደ ኋላ ቀረት ብዬ ነው ማለት ነው እና ያው ጓደኛ ሰላም እያለቻችሁ ነው። ሰላማችሁ ብዝት ያድርግልኝ፣ ትርፍርፍ ያድርግልኝ። ያላችሁበት እንወዳችኋለን እና እናከብራችኋለን። ይኸው ድኝቻችን እንዲሰርፍ ያው መዳማችሁ ወጣ ስትል እየሰራችሁ ብሉ ብለን የለም፣ አስተያየታችሁን እንጠብቃለን። እኛ እየሰራችሁ እንደዚ ብሉ እኛ ጓደኛ ይበስል ያው አብረን ተባብረን ብሄረ ብሄረሰቦች ሆነን ማለት ነው። እንደዚህ ብሄረ ብሄረሰቦች ሆነን ተባብረን ምግብ ሰርተን እንበላለን። እናንተም ሰርታችሁ ብሎ ቤት መለባችሁ ቁጥር ስትል ማለት ነው። ማለት ቤት ውስጥ ከሆናችሁ ያኔ መስራትም አትችሉም። ለመብላትም ትቸገራላችሁ፣ ለመስራትም ትቸገራላችሁ። ስራ ስለሚበዛ ማለት ነው። እና እኛ ደግሞ እንደዚህ ፈታያል ነው። ከዚህ ገመልኝ ሰላም ብያት። አሰላም አሌይኩም ወረመቱላ ወረካቱ። ውድና የተከበራችሁ ጓደኞቼ ኢትዮጵያዊያን ማለት ነው። ዛሬ ይኸው አንዴ በቂጣ በዲንች በድንች ይመተናል ላላቸው አስተያየት ኮሜንት ላይ እንጠብቃለን። ያው እንግዲህ የተለመደ ነው። ሰውየ ስራ ባለችን ሰዓት ራሳችንን መካደም ግድ ነው፣ መዳም ብቻ አይደለም። ወደ ሀገር ትንሄድ መውደቅ እንዳይመጣ ማለት ነው። ስራ ስራ እያየ የመዳም ኩሽና እንደሆነ አይለቅም። አንዳንድ ጊዜ ራሳችን ወደ ራሳችን አላደለን። ይኸው የኢትዮጵያ ድንች ይቅቅል ይባላል ክረምት እየመጣ አይደለም? አዎ ጓደኛችን በነገራችን ላይ ባለሙያ ናት። ዛሬ የሳው ተራ ነበረ ፋም ልጅ አጋሰርታለች። በኦሮሞ ይሄ ድንች ባህል በእኛ ቀቅል ድንች ነው። ይሄ ደግሞ በኦሮሞኛ ግዴታ በወተትና በምንድን ነው ያ አሬራን የሚበላ የኦሮሞ ባህል ነው። እኛ ደግሞ በሚጥሚጣ ወይም በበርበሬ ነበር። ያው ሚጥሚጣና በርበሬ የለንም ለጊዜው ለጊዜው የበላ ዝም ብለን እየበላ ነው ነው። እንኳን ያው በቃ ይበቃል። ኧረ እንዳትለቅ! ይሄንን፣ ይሄማ በግዴታው ይለቀቃል። ይሄማ አይለቀቃል አይለቀቅም እና ቸለንወዳቸዋለን እናከብራቸዋለን። ብንላው ዓለም ያላችሁት ወንድሞቻችን፣ ቤተሰቦቻችን ሰላማችሁን ብዙ ትያርግልን ትርፍ ያርግልን። እናመሰግናለን። በያላችሁበት ያለንዳርቻ ሰላማችሁን ያብዛልን። ዋናው ነገር ለሰው ሰላምና ሰላም ና ጤና ነው። ሰላም ጤና ካለ ሁሉም ነገር አለ እና ሰላም አምሹልን እላለሁ። እኛ ከመዳም ኩሽና ነን እንላለን ማለት ነው። አበረታቱን ላይክ አድርጎልን ሰብስክራይብ እያደረጋችሁ ላይክ ሰብስክራይብ እያደረጋችሁ ሰብስክራይብ ዱት አበረታቱን፣ ሼር እያደረጋችሁ አበረታቱን። እኛም ህቶቻችሁና ነን አሳድጉን፣ ማደግ እንፈልጋለን እንላለን። ቻው ውዶቼ፣ ይወዳችኋለሁ፣ አከብራችኋለሁ። ቻው፣ በድጋሚ አናመሰግናለን። ቻው።